ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ ማለት ነው። እቺን ሁለት ወር እንግዲህ ወሬ ሁሉ ስለ ገንዘብ፣ ስለ ምንዛሬ፣ ስለ ዶላር ነው። ምክንያቱም መወራት ያለበት ጉዳይ ነው። ያው ሰው ሀገር የምንኖረው ለገንዘብ ነው አደለ? ምንለፋው ብዙ ዋጋ ምንከፍለው እና እንዴት ነው የምንልከው? እንዴትስ ነው ማለት ያስጨንቀናል። ስንልክ ምናምን ነገር በምን አይነት ሰው እንላክ፣ በምን አይነት ምንዛሬ ምናምን የሚለው ነገር ያሳስበናል ማለት ነው። አሁን በብዛት በባንክ የምትልቁ ብላክ ማርኬቱ አልቆምም ስራው እንደቀጠለ ነው ማለት አልቆምም ለማለት ፈልጌ ነው። በባንክ የምትልቁ ልጆች የነገራችን ያላቸውና በጣም ቆየብኝ ምናምን የፈለገ ወር ቢሆን ማለት ነው፣ ሲስተሙ በጣም ቀርፋፋ ስለሆነ ነው። አካውንቱን ቁጥሩን እስካል ተሳሳታችሁ ድረስ ለምን ሶስት ወር አይሆንም ገንዘባችሁ ይደርሳል። ግን ሲስተሙ በጣም ቀርፋፋ ስለሆነ የቆይቶባቸው ነው እንጂ በባንክ ቀጥታ ስትልኩ በተአምር እንደዚህ እንደ ብላክ ማርኬት ምናምን አይደለም። ምንም ያስፈራችሁ ነገር የለም። ምን ለማለት ፈልጌ ነው? አይዟችሁ ብራችሁ ያው የሲስተሙ ጉዳይ ነው እንጂ ማንም ወስቶባችሁ አይደለም። እንትኑን አካውንቱን ቁጥሩን ስትጽፉ ካልተሳሳታችሁ በስተቀር ቢቆይም ይደርሳል። እኔ አንድ ወር ሙሉ ቆይቶ የደረሳት ልጅ አለች እና እንትን ነው ሲስተሙ ነው እንጂ ብራችሁ በቀጥታ ስትልኩ ማንም አይወስድባችሁም። ሁለተኛ ደግሞ ይሄ አሁን በባንክ በብዛት የምትልቁ ልጆች አላችሁ እና በወስተር ዩኒየም ስትልቁ ማለት ነው። እንትን የሚሰጣችሁ ኮድ አለ። እሱን ኮድ ወስታችሁ ለሀገር ቤት ላሉ ቤተሰቦቻችሁ ትሰጣላችሁ። እነሱ ደግሞ ያችን ቁጥር ይዞ በወስተር ዩኒየም የተላከ ገንዘብ አለ ብለው ያወጣሉ። ነግሮ ማለት ነው። ሁለተኛ ደግሞ በአዋሽ ባንክ የትኛው ባንክ የበለጠ ምንዛሬ ይበዛል ላላችሁኝ በጣም ብዙ አይቼዋለሁ እና አዋሽ ባንክ አለ፣ ሌላ ሌሎችም አሉ እና ከኢትዮጵያ ንግድ ባንክ የሶስት ብር ለውጥ እንደዚህ ምናምን አለ አይቼዋለሁ፣ ስላየሁት ማለት ነው። ምንድን ነው እንደዛ የሚሆነው ጓደኞችን፣ ለምሳሌ እናንተ የአዋሽ ባንክ አካውንት ልኖራችሁ ይገባል፣ የዛ ተጠቃሚ ለመሆን ማለት ነው። በተጨማሪ ደግሞ የጉርሻ ምናምን የሚባለውም አለ አስር ነው አስራ ሁለት ብር እንደዛ የሚሆነው እናንተ የአዋሽ ባንክ አካውንት ካላችሁ ነው። እንደዛ የሚሆነው ማለት ነው። ለምሳሌ የኢትዮጵያ ንግድ ባንክ አካውንት ኖራችሁ በአዋሽ ባንክ ሄዳችሁ ብሩን ብታወጡ የዛ እድል ተጠቃሚ ልትሆኑ አችሉ። ምክንያቱም እናንተ የእናንተ አካውንት የኢትዮጵያ ንግድ ባንክ ነው እንጂ የአዋሽ አይደለም እና እንደዛ ነው። ወደ ዋና ጉዳይ ደግሞ ሲመለስ ብዙዎቻችን እዚህ ጆርዳን ውስጥ የምንኖረው ማለት ነው። በዶላርም በዲናርም የሚከፈላችሁ አላችሁ። ያው እኔ በሁለቱም ነው። እኔ አሁን የሆነ ነገር መግዛት ከፈለግኩ ደሞዜም በዲናር መቀበል እችላለሁ፣ በዶላርም መቀበል፣ በሁለቱም መቀበል እችላለሁ ማለት ነው። ምክንያቱም እዚህም ስትገዙበት በዲናር ስለሆነ ግዴታ ዲናር ያስፈልጋቸዋል ማለት ነው። ምንድን ነው ምን ለማለት ፈልጌ ነው? ከዶላር እና ከዲናር ጋር ስታነጻጽሩ ምንዛሬ አሁን ላይ በጣም ነው ዲናር። ያው ሲጀመር ዲናር ከዶላር ጋር አይወዳደርም። ዲናር እንደሚበልጥ ሁላችንም እናቃለን ማለት ነው። ዲናር ይበልጣል። ለምሳሌ አንድ ዲናር ማለት ነው አንድ ዲናር ወደ ዶላር ስትቀይሩ ሰባት ዶላር ነው የሚሆነው፣ ማለት ነው አንድ ዲናር። ምክንያቱም ይበልጣል፣ አይገናኝም ማለት ነው። አንድ ዲናር ወደ ዶላር ሊቀይሩ ብትሉ ሰባት ዶላር ነው የሚመጣው። እና ምን ለማለት ፈልጌ ነው ዲናር እንደሚበልጥ ሁላችንም እናውቃለን። ግን በዲናር ብትልኩ ይሻላል፣ እኔ ስላየሁት ማለት ነው የዲናሩ ይበልጣል፣ ምንዛሬው። ዞሮ ዞሮ አንድ ነው የምትሉ ልጆችም አላችሁ በእርግጥ አንድ ነው። 275 ለምሳሌ የአንድ ሰው ደሞዝ 200 እንበል 200 ዲናር ነው፣ 200 ዲናር ነው እንበል የወር ክፍያው ደሞዙ ማለት ነው በዲናር ደግሞ ያ 200 ደግሞ ወደ ዶላር ደግሞ ስታባዙ 200 ወደ ሁለመቶ ዘጠና ምናምን ይመጣል ማለት ነው ወደ ሁለመቶ ሰማኒያ ዶላር ይመጣል። ግን ሁለመቶ ሰማኒያ ዶላርና ዲናር ስታነጻጽሩ የትኛው ይበልጣል? ዲናሩ ነው የሚበልጠው እና በዲናር ብትልጉ በባንክም ሆነ በብላክ ስትልኩ የተሻለ የሚሆነው ለእኔ ዲናር ነው። በዲናር ላጉ ማለት ነው። በእርግጥ እኔም በዶላር ነው የሚቀበለው ደሞዜን። ግን መግዛት የሚፈልገው ነገር ስኖር ዲናር የሚቀበለው ግን ዲናር ነው የሚበልጡ ጓደኞቼ ለምሳሌ የሶስት መቶ ብር ለውጥ አለው ከአንድ ወር ደሞዝ። ግን እንደዚህ በብዛት የስድስት ወር የሰባት ወር ደመወዝ ስትልኩ በጣም ብዙ ብር ነው የምታተርፉት ማለት ነው፣ በዲናር የምትልኩ ከሆነ ማለት ነው። እኔ ስላየሁት በጣም ለውጡ ሰማይና ምድር ነው። ግን ከበፊቱ ዲን ዶላር የምትቀበሉ ከሆነ ሰዎቻችሁ በእርግጥ በዲናር እና በዶላር በትክክል የማይሰጡ አሉ። አሁን ለምሳሌ ሁለት መቶ ሰባ አምስት ዶላር ከሆነ በዲናር ስጡኝ ስትሉ ወይም መቶ ሰማኒያ ዲናር ሊሰጣችሁ ይችላል ምናምን ነገር። በጣም ትክክል አይደለም። ሁለት ወይም ሶስት ዲናር ያስቀርባቸዋል ሰዎቹ ማለት ነው። እኔም ስላጋጠመኝ ነው፣ መጀመሪያ አዲስ ሆኜ የመጣው ጊዜ ማለት ነው። እኔ አዲስ ሆኜ ስመጣ በዲናር ነበር የሚቀበለው እና ምንድነው ለምሳሌ 275 ዶላር ከሆነ የሚከፈላችሁ ወደ ዲናር ዲናር ነው የምፈልገው ከአሁን በኋላ ብትሉ ችግር ነው። 185 የሚሰጣችሁ አሉ፣ 180 ዶላር ዲናር የሚሰጣችሁ አሉ። እና በጣም የተምታታ ነው ሲሰጣችሁ ማለት ነው። ይሄም ችግር ነው፣ ግን አሁን አሁን ሰዓት ላይ እንደራሴ እንትን በዲናር ነው የሚያዋጣችሁ ብዬ አስባለሁ። ገብታችኋል ብዬ አስባለሁ። ብር ስትልኩ በዲናር ደመወዛችሁ የምትቀበሉ ከሆነ ሰየው እና በዲናር ላኩ። በጣም ምንዛሬው የዲናር ነው የሚበልጠው ማለት ነው እህቶቼ። ግልጽ እንደሆነላችሁ ግልጽ እንደሆነ ተስፋ አድርጋለሁ ማለት ነው። ሁሌም ምክንያቱ ለምን አንድ ብር አትሆንም? እና እህቶቼ ሁሌም እዚህ አሁን ሁሌም እንትን ስለምንል ምንም ላይመስለን ይችላል። ይቻው ምን አላት ምናምን ልትሉ ትችላላችሁ። እንደ ለምሳሌ ከአንድ ወር ደሞዛችሁ ማለት ነው ሶስት መቶ ለውጥ የምታገኙ ከሆነ ሶስት መቶ ብር ማንም በነፃ የሚሰጣችሁ ሰው የለም፣ እና ቀልድ አይደለም። የሶስት መቶ ብር ለውጥ አለውና ከዶላርና ከዲናር ሲታነጻጽሩ ደሞዛችሁ አንድ ሆኖ ግን ከዶላር ከምትቀበሉ በዲናር በትክክለኛው የሚሰጣችሁ ከሆነ ዲናር ነው የሚበልጠው። በአሁኑ ሰዓት ምንዛሪው አሁን ሁለመቶ ሁለመቶ ሀያ ስምንት ነው ዲናር ማለት ነው። በዶላር ደግሞ አንድ መቶ ስልሳ ሁለት ነው በዶላር ምንዛሪው ማለት ነው። ዞሮ ዞሮ ዲናር ይበልጣል ማለት ነው። በዶላር የምትቀበሉ በዲናር የምትቀበሉ እህቶቼ፣ እናንተ በጣም አሪፍ ነው። በእርግጥ ውጭ ላይ የሚሰሩ በዲናር ነው የሚከፈላችሁ። በጣም አሪፍ ነው። ተጠቀሙበት። ዶላር አልፈልግም ማለትም ትችላላችሁ በትክክለኛ ካልኩሌት አርጋችሁ ማለት ነው። እኔ በዲናር ነው የሚፈልገው ብትሉ ይሰጣችኋል ማለት ነው። አይከለክሉም። እነሱ እንደውም ተገላገሉ። ባንክ ቤት ሄዶ ምናምን ገና አስቀይሮ ነው የሚሰጣችሁ፣ አይደለ? አረቦቹ ማለት ነው ማዳሞች፣ ደሞዛችን ሲሰጠን ዲናር ይዞ ሄዶ ነው ባንክ ቤት አስቀይሮ ወደ ዶላር የሚሰጡንና በዲናር ነው የሚፈልገው ብትላችሁ እነሱ ደስ ነው የሚላቸው። ምን አስጨነቃችሁ? እና በዲናር ሰዎቻችሁ ጥሩ ከሆነ በትክክለኛ የሚሰጣችሁ ከሆነ በደንብ ካልኩሌት አርጋችሁ ማለት ነው በዲናር ተቀበሉ። በዲናር ነው የሚበልጠው ማለት ነው። እንደዛ አድርጉ። አዳዲስ የሆናችሁ ደግሞ ሳብስክራይብ፣ ላይክ፣ ሼርም አድርጉ። ከጠቀማችሁ ለጓደኞቻችሁ ሼር አድርጉ። እኔ ያው። ካልኩሌት አድርጌ ከምልኩም ልጆች ጋር ስለማውራ ለኔ የበለጠኝ በዴናር ነው። እንደዛ አድርጉ ተጠቃሚ ትሆናላችሁ። እህቴ ለምን አንድ እህቶቼ ለምን አንድ ብር አይሆንም? እኛ ለለውጥ ትንሽ ነገር ለማግኘት ነው አይደለም? እና ቀልድ አይደለም። በብዛት የምትልኩ ከሆነ ብዙ ብር ነው የምታተርፉበት ማለት ነው እህቶቼ። ሁላችሁም በያላችሁበት መልካም ጊዜ መልካም ቆይታ ስለምታበረታቱኝ አመሰግናለሁ። እወዳችኋለሁ። ቻው